ሰላም ጤና ይስጥልን፣ የተወደዳችሁ ተመልካቾቻችን ከብስራት የዩቲዩብ ቻናላችን ከሀገር ውስጥ እንዲሁም ከውጭ ያገኘናቸው መረጃዎቻችንን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። ዜናዎቹን የምራውን የቅድስት ደጀኔ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናቸው የምንቆይ ነው የሚሆነ። ከእኛ ጋር እንድትቆዩ እንጋብዛችኋለን። ቀዳሚ የምናደርገውም ደግሞ የሀገር ውስጥ መረጃችንን ይሆናል። የደሴ ሙዚየም ቅርሶችን በበቂ ሁኔታ ማሰባሰብና ማስመለስ እንዳልተቻለ ተነገረም። በሰሜኑ የኢትዮጵያ ጦርነት ጉዳትና ዘረፋ ተፈጽሞበት የነበረው የደሴ ሙዚየም በኢትዮጵያ ቅርስ ባላደራ ማህበር ከብሪቲሽ ካውንስል በተገኘ የገንዘብ ድጋፍ የመልሶ ግንባታና የማቋቋም ስራ መሰራቱ የሚታወስ ነው። ሆኖም ግን የሙዚየሙ እድሳት ተጠናቆ ለጉብኝት ክፍት ቢሆንም በጦርነት ወቅት ከሙዚየሙ የተዘረፉትን ተንቀሳቃሽ ቅርሶች ለማሰባሰብ ከህብረተሰቡ ጋር ሰፊ ውይይት ቢደረግም በሚፈለገው ልክ ቅርሶቹን ማሰባሰብና ማስመለስ እንዳልተቻለ የደሴ ከተማ ባህልና ቱሪዝም መምሪያ ኃላፊ ወይዘሮ ትዕግስት አበበ ለብስራት ሬዲዮ ተናግረዋል። በያዝነው በጀት አመትም ኛነት መምሪያው ከኢትዮጵያ ቅርስ ባላደራ ማህበር ጋር በመተባበር በድጋሚ ቅርሶቹን የማሰባሰብ ሂደትን ለመጀመር እቅድ መያዙንም ኃላፊዋ ጨምረው ገልጸውልናል። ሙዚየሙ በውስጡ ለያዛቸው ቅርሶች እድሳ በማድረግም ለጉብኝት ክፍት በሆነበት በአስራ አምስት ቀናት ውስጥ የግሸን ተጓዦችን ጨምሮም ከአራት ሺህ በሚበልጡ ቱሪስቶች መጎብኘቱን ወይዘሮ ትዕግስት ከጣቢያችን ጋር ባደረጉት ቆይታ ገልጸዋል። በቀጣይም በርካታ ቅርሶችን በማሰባሰብ ሙዚየሙ ለቱሪዝም መዳረሻነት የሚያበረክተው ሚና ለማሳደግም እንደሚሰራ ተገልጿል፣ ስትል የዘገበችው መባ ወርቅነናት። የቅርብ ዘመዳቸው የሆነን የ14 ዓመት ታዳጊ አግተው አምስት ሚሊዮን ብር የጠየቁት ግለሰቦች በእስራት ተቀጡ። የህፃኑ የቅርብ ዘመድን ጨምሮ አራት ግለሰቦች በ14 ዓመት ታዳጊ ላይ የጠለፋ ድርጊት በመፈጸማቸው በእስራት ተቀጥተዋል። ድርጊቱ የተፈጸመው የታዳጊው የቅርብ ዘመድ በሆነች ግለሰብ ባደረገችው ትብብር መጋ መጋቢት 16 ቀን 2017 ዓ.ም ከጠዋቱ አንድ ሰዓት ከ30 ላይ በሸገር ከተማ ፉሪ ክፍለ ከተማ አካባቢ መሆኑ ተገልጿል። የታዳጊው ዘመድ የሆነችው አንደኛ ተከሳሽ ኢላም ታጁዲ ከትምህርት ቤት በሚወጣበት ሰዓት በመጠበቅ ሁለተኛ ተከሳሽ ኢየሩሳሌም አስራት፣ ሦስተኛ ተከሳሽ ኢክራም ታጁዲና አራተኛው እስካሁን በቁጥጥር ስር ካልዋለ ግለሰብ ጋር ድርጊቱን ፈጽመዋል። የባጃጅ ትራንስፖርትን በማስመሰል እንዲገባ ካደረጉት በኋላም አፉን በጨርቅ አፍነው ወዳዘጋጁት ቦታ በመውሰድ ቤተሰቦቹን አምስት ሚሊዮን ብር ካላመጣችሁ እንገለዋለን እያሉ ሲያስፈራሩ እንደነበርም በሸገር ከተማ አስተዳደር በሕፃናትና ሴቶች ወንጀል ክፍል አቃቢ ህግ የሆኑት ለማዋሪ ለብስራት ራዲዮ ተናግረዋል። የታዳጊው እናትም አንድ ሚሊዮን ስድስት መቶ ሺህ ብር ለአጋቾቹ ለመስጠት በመስማማት ሌላ ሰው ሳይከተል ማዕከላቸው ጫካ ውስጥ እንዲወረወር የደረሳቸውን ትእዛዝ በማክበርም ገንዘቡን ይሰጣሉ። ገንዘቡን ከተቀበሉ በኋላም የፖሊስ አካላት ባደረጉት ክትትልም ተከሳሾቹ በቁጥጥር ስርም ውለዋል። በህግ አግባብ መሰረት ፍርድ ቤት በመቅረብም ተከሳሾቹ በሰጡት ቃል መሰረት ወንጀሉን ተገደን ነው ቢሉም ድርጊቱን መፈጸማቸውንና መዝገቡ በሰውና በሰነድ ማስረጃ በመረጋገጡም አንደኛና ሶስተኛ ተከሳሽ የቅርብ ዘመድ በመሆናቸው ተገደው እንዳልፈጸሙ ተረጋግጧል። በዚህም መስከረም 21 ቀን 2018 ዓ ም በዋለው ችሎት እያንዳንዳቸው በ12 ዓመት እስራት እንዲቀጡ ገንዘቡም ለባለ ንብረቶቹ እንዲመለስ መወሰኑን አቃቤ ህግ ለማ ዋሪ ጨምረው ለብስራት ሬዲዮ ተናግረዋል። ዘገባው የኤደን ሽመልስ ነው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎቻችን ነው የምናሳልፋችሁ። ትራምፕ የዩኤፍሲ የትግል ውድድር በዋይት ሀውስ በ80ኛ አመት የልደት ቀናቸው እንደሚካሄድ ተናገሩ። በዋይት ሀውስ የታቀደው የመዝጊያ የትግል ሻምፒዮና ፍልሚያ በዶናልድ ትራምፕ ሰማንያኛ የልደት በዓል ላይ እንደሚካሄድ የዩናይትድ ስቴትስ ፕሬዚደንት ተናግረዋል። ምንም እንኳን ብዙ የተነገረለት ክስተት ከዚህ ቀደም ጁላይ አራት እንደሚካሄድ ቢታወጅም አሁን ላይ ግን በፕሬዚደንቱ የልደት ቀን ላይ ተቀይሯል። በሚቀጥለው አመትም ሰኔ 14 ላይ በዋይት ሀውስ ግቢ ውስጥ ትልቅ የዩኤፍሲ ትግል እናደርጋለን ሲሉ ትራምፕ አስታውቀዋል። ሰኔ 14 ቀን ልደታቸው እንደሆነ ወይም የሚቀጥለው አመት ሰማንያኛ አመታቸው እንደሚ ሞላ ግን በይፋ አልተናገሩም። ትራምፕ በተያዘው አመት 79ኛ የልደት በዓላቸው ቀን ላይ የአሜሪካ ጦር መመስረትን ለማክበርም የታሰበ ወታደራዊ ሰልፍም አድርገዋል። በነሐሴ ወር የዩኤፍሲ ዋና ስራ አስፈጻሚ ዳና ዋይት በዋይት ሃውስ የድብልቅ ማርሻል አርት ፍልሚያ በሚቀጥለው አመት ሐምሌ አራት እንደሚደረግ በማንሳት እለቱ ዩናይትድ ስቴትስ የተመሰረተችበት 250ኛ አመት ቀን ነው ሲሉ ተናግረውም ነበር። ትራምፕ ለብዙ አስርት አመት ለማንሳት የዩኤፍሲም ደጋፊ ነበሩ። በቅርቡ በኒው ጀርሲ በጁን 7 በተካሄደው የዩኤፍሲ 316 ዝግጅት ላይም ተገኝተዋል። በውድድሩ ተፋላሚዎችም ተቀናቃኛቸውን ለማሸነፍ በቡጢ በእርግጫ የሚታገሉበት ነው። ለሰዓት ወደ ያዝነው የመጨረሻው መረጃችን ስናሳልፋችሁ ኔታንያሁ በሐማስ የታገቱ ሰዎች በቀናት ውስጥ እንደሚለቁ ተስፋ አደርጋለሁ ሲሉ ተናገሩ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሳምንቱ መጨረሻ በቴሌቪዥን ላይ ቀርበው ባደረጉት ንግግር እስራኤል በጣም ትልቅ ስኬት ላይ መሆኗን አስታውቋል። ኔታንያሁ የሰላም እቅዱ በጥንካሬ እየተሰራ መሆኑን ገልጸው ተደራዳሪዎች ወደ ግብጽ ለውይይት እንዲሄዱ መመሪያ ሰጥተው የነበረ ሲሆን ይህም ቀሪዎቹን ታጋቾች በሚቀጥሉት ቀናት ማስለቀቅ እንደ ሚያስችል ተስፋ አድርጋለሁ ሲሉ ተደምጠዋል። የተኩስ አቁም እቅዱን ሐማስ በጋዛ የያዛቸውን ታጋቾች ለማስለቀቅ ዲፕሎማሲያዊና ወታደራዊ ጫናም እንደገፋፋቸው ያሳያል ሲሉ አሞካሽተዋል። የእስራኤሉ ጠቅላይ ሚኒስትር ሐማስ ትጥቅ እንዲፈታም በዲፕሎማሲያዊ መንገድ በትራምፕ እቅድ መሰረት ሲሉ በድጋሚም ጥሪ አቅርበዋል። የትራምፕ አዲሱ የጋዛ እቅድ ሲቪሎችን ለመጠበቅና እስራኤል ከፍልስጤማውያን ጋር ባካሄደችው ጦርነት ለተፈጸሙት ከባድ ወንጀሎች ተጠያቂነት ለማረጋገጥም አስቸኳይ ዓለም አቀፍ እርምጃን አይተካም ሲል ሂዩማን ራይትስ ዎች ገልጿል። ባለ ሀያ ነጥብ እቅዱ የሰብአዊ መብት ጉዳዮችን ወይም ለከባድ ጥሰቶች ተጠያቂነትን እንደማይመለከትም ቡድኑ አክለዋል። የትራምፕ እቅድ ተግባራዊ ቢሆንም መንግስታት በእስራኤል ላይ የጦር መሳሪያ ማዕቀብ እንዲጥሉና የአይሲሲን የህግ ግዴታዎች በመወጣት በሁሉም ወገኖች የሚፈጸሙ ጥሰቶችን ለመከላከልና ለማስቆምም እንዲደግፉ ሂዩማን ራይትስ ዎች አሳስበዋል። ለሰዓቱ የያዝናቸው መረጃዎቻችን እነዚህን መስሉ ነበረ። ስለተከታተላችሁን እጅግ አርገናችሁ እያመሰገንን በያላችሁበት ለሁላችሁ መልካም መልካም ሆኖ እየተመኘን ሰናበታችኋለን። ጤና ይስጥልኝ።